የሆነ መሰላችሁ። ድንቁርና ሲጮህ አዋቂነት ዝም ይላል። አህያ ለነብር ሳር ሰማያዊ ቀለም እንዳለው ይነግረዋል። ነብርም አይ አይደለም፣ አረንጓዴ ነው ይላል። ታዲያ እንዲህ እንዲህ እያለ በመካከላቸው ያለው ክርክር እየሞቀ ሄደ። መግባባት አቃታቸውና እንዲሸመግላቸው የጫካው ንጉሥ ወደ ሆነው ወደ አንበሳ ይሄዳሉ። ከዛም አንበሳ ጋር እንደደረሱ አህያ የጮኸች ክቡርነቶ፣ እውነት አደል ሳር ሰማያዊ ቀለም አደል ያለው ትለዋለች ታዲያ አንበሳን በትክክል በማለት መለሰላት። አህያም አሁንም ወደፊት ጠጋ በማለት ነብር በኔ ሀሳብ አይስማማም፣ እኔን ይቃረነኛል። ስለዚህ አስቆጥቶኛልና እባክን ይቀጣልኝ አለች። አንበሳን በጥሞና ካዳመጠ በኋላ ለአምስት ዓመት ነብር ምንም እንዳያወራና ዝም እንዲል በማለት ፍርዱን አሳለፈ። አህያም በፍርዱ ተደስቶ እየዘለለ ሳር ሰማያዊ ነው በማለት እየጮኸ ሄደ። ነብርም ፍርዱን ተቀብሎ ሲያበቃ ክቡር ነቶ ሳር አረንጓዴ ሆኖ ሳለ ለምን ቀጣኝ አለ። አንበሳም እንደዚህ ሲል መለሰ። በእርግጥ ሳር አረንጓዴ ነው አለ። ነብርም ታዲያ ለምን ቀጣሃኝ አለው? ታዲ አንበሳውም እንደዚህ ሲል መለሰ። ሳር አረንጓዴ ወይም ሰማያዊ መሆኑ ጥያቄው ምንም አያደርግም። እኔ ይህንን ነገር የወሰንኩት እንደ አንተ አይነት ንቁና አስተዋይ ብልህ የሆነ በማይረባ ነገር ከአህያ ጋር እየተከራከረ ጊዜውን እንዳያጠፋና ሌላ ጊዜ እንደዚህ አይነት ነገር ወደ እኔ እንዳይመጣብኝ ነው ሲል መለሰለት። በመቀጠልም እንዲህ አለው፣ ብዙ ሰዓት የሚጠፋው ከሞኝ ጋር በምታደርገው ክርክር ነው። ሞኝ እውነት ወይም ስለ እውነተኝነት ሳይሆን የሚጨነቀው ስለ ድልና ስለ እምነቱ ነው። ታዲያ የመጨረሻው የአንበሳው ንግግር ገራሚ ነበረች፣ ድንቁርና ሲጮህ አዋቂነት ዝም ይላል አለው እናም ወዳጆቼ ከሞኞች ጋር የምታደርጉት ክርክር ትርፉ ድካም እንጂ ሌላም አይደለም